አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ መሆኑ ተገለጸ። የአገሪቱን የውጭ ጉዳይ መስሪያ ቤት ጠቅሶ ሮይተርስ እንደዘገበው የትራምፕ አስተዳደር አሜሪካ በኤርትራ ካላት ኤምባሲ በተጨማሪ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽፈት ቤቶቿን ልትዘጋ ነው። እነዚህ ኤምባሲዎቿና ጽፈት ቤቶቿ አብዛኞቹ በአፍሪካና በአውሮፓ የሚገኙ ናቸው። በውሳኔው መሰረት ይዘጋሉ የተባሉት አስሩ የአሜሪካ ኤምባሲዎች በኤርትራ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክሰምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። አሜሪካ ኤምባሲዋን በአስመራ የከፈተችው ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1993 ነበር። አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝ ለረጅም ጊዜ ስትተችም ቆይታለች። ይህም የሁለቱን ሀገራት ግንኙነት አቀዛቅዞታል። ለውጭ እርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን ዩኤስአይዲን ከአገሯ እንዲወጣ ማድረጓ ይታወሳል። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻልን አሳይቶ ነበር። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማሰማራት ከኢትዮጵያ መንግስት ጎን ሆና በትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፋ በኤርትራ ባለስልጣናትና ተቋማት ላይ ማዕቀብ ጥላለች። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም በሶስተኛ ወገን እንዲሆን ያደርጋል ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው። ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳንና ና በካሜሩን ዱዋላ የሚገኙ ናቸው። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በማያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮዎች በማዋሃድ መጠናቸውን የመቀነስም ሀሳብ አለ። በተጨማሪም ሰነዱ ከፍተኛ ውጪ በማስወጣት ውድ የዲፕሎማሲ ተልዕኮ የተመደበባቸው ናቸው ያላቸውን በሶማሊያና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሀሳብም መቅረቡን ሰነዱ አመልክቷል። ትራምፕ ወደ ፕሬዚዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከአገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታዎችን በማቋረጥ ላይ ይገኛል። በዚህም የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰው እንደሚቀነስ ሮይተርስ የተመለከተውን የመስሪያ ቤቱን ሰነድ ጠቅሶ ዘግቧል። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለአገሪቱ ምክር ቤት ለማቅረብም እየተዘጋጀ ነው። ሁለት አመት ያስቆጠረውን የሱዳን የእርስ በርስ ጦርነት አጀንዳ ያደረገ ዓለም አቀፍ ጉባኤ ዛሬ ለንደን ላይ ተጀምሯል። በዚህ ጉባኤ ግን ሁለቱ ታዋጊዎች አልተገኙም። ይህ በእንዲህ እያለ የሱዳን ፈጥኖ ደራሽ መሪ መሐመድ ሀምዳን ወይም በቅጽል ስም ሄምቲ ዛሬ ትዩ መንግስት መመስረታቸውን አስታውቀዋል። የሀምቲ ጦር በቅርቡ በስደተኛ መጠለያዎች ላይ አደረሰ በተባለው ጥቃት በርካታ ንጹሀን ተገድለዋል። የሰብአዊ ተራድኦ ድርጅቶች ምግብና መድኃኒት ማለፍ ባለመቻሉ በአልፋሽር አካባቢ በጊዜያዊ መጠለያ ጣቢያዎች የሚገኙ 700 ሺህ ሰዎች ለረሃብ ተጋልጠዋል ይላሉ። ለመሆኑ በዚያ የሚገኙ ኢትዮጵያውያን እንዴት ናቸው ስንል በሱዳን በአንድ ስደተኞች መጠለያ ጣቢያ የሚገኘውን መድኃኔ ግደይን አነጋግረናል። እዚህ ሱዳን ውስጥ የሚኖር ቅድም እንደገለጽክልኝ የኤርትራውያን የሆኑ ኢትዮጵያውያን እጅግ በጣም ከፍተኛ የሆነ አደጋ ውስጥ ነን የሚል ስጋት ነው ያለባቸው አሁንም በተደጋጋሚ የሚገልጹት ይህንኑ ነው። በተለይ በተለይ ደግሞ መጠለያ ካምፖቹ አካባቢ ያለው ሁኔታ እጅግ በጣም የሚያሳዝን ነው። ቅድምም ቢሆን እዚህ ያሉ ዜጎቻችን በከፍ ኑሮ ነበረ የሚመሩ ሱዳኑ ጦርነት እንደምታቀው ብዙ የሰብአዊ ቀውሶችን ስላስከተለ መጠለያ ካምፖች የነበሩ እነዚህ ዓለም አቀፍ በጎ አድራጎት ድርጅቶች የሚሰጡት ነበረውን እርዳታ መቀነስን ተከትሎ ህዝባችን ከፍተኛ የሆነ አደጋ ውስጥ ነው የወደቀውን። ከዚሁ በላይ ግን ከጦርነቱ በላይ ግን አሁን ዜጎቻችን እዚሁ በከፍተኛ አደጋ ውስጥ የገቡበት ሁኔታ ምንድን ነው? ይሄ የኢኮኖሚ ሁኔታውም ጭምር ከፍተኛ ጫናን እየፈጠረባቸው ምናልባት መኖር ወደማይቻልበት ደረጃ ላይ ደርሰናል፣ የሚል አስተያየትን ነው በተደጋጋሚ የሚሰጡን። ባለፈው የሐሚቲ ጦር ዘምዘም የሚባል ካምፕ ላይ ጥቃት ፈጽሞ በርካታ ሰዎች ተገለዋል። ሱዳንን ለማናውቀው ብዙ ኢትዮጵያ ኤርትራ የሚኖረው የትኞቹ ካምፖች ላይ ነው? አዎ፣ አሁን ዘምዘም ካምፕ ያልከው ይሄ ኢትዮጵያውያን የሚኖሩበት አካባቢ ትንሽ ራቅ ያለ ነው፣ ወደ አልፋሽር አካባቢ ነው ያለው። እዛው ካምፕ ውስጥ ህሚቲ ኃይል እነዚህ ፈጥኖ ደራሽ የሚባሉ ኃይሎች በብዛት ሱዳናውያን እያጠለሉበት ካምፕ ውስጥ ገብተው ነው ከፍተኛ የሆነ ጥቃትን ያደረሱት። ነገር ግን ኢትዮጵያውያን በብዛት የሚገኙበት በከተሞችም የሚገኙበት፣ እንዲሁም ደግሞ መጠለያ ካምፕ የሚገኙበት ገዳሪፍ የሚባለው ምስራቃዊው የሱዳን ግዛት ውስጥ ነው። አሁን መጠለያ ካምፖቹ ምራኩባ የሚባል መጠለያ ካምፕ አለ። ትልቁ ካምፕ ተነድባ የሚባል መጠለያ ካምፕ ነው። ይሄ መጠለያ ካምፕ ገዳሪፍ ግዛት ውስጥ ነው የሚገኘው። ሁለተኛው ደግሞ እሙራኩባ የሚባል መጠለያ ካምፕ አለ። ይሄኛውም ካምፕ በዚሁ በገዳሪፍ ግዛት ውስጥ ነው ያለው። ሶስተኛውም ካምፕ ሐሸባ የሚባለው እሱንም ቢሆን ገዳሪፍ ግዛት ውስጥ ነው የሚገኘው። የአር ኤስ ኤፍ ኃይሎች ጥቃት ካደረሱበት አካባቢ ራቅ ያለ ነው። ነገር ግን አሁንም ቢሆን ቅድም እንደገለጽኩልህ፣ የጦርነቱ ትኩሳ ተጽዕኖ እዚህም ቢሆን መጠለያ ካምፖችን ቢሆን ፊል ይደረጋል። በርካታ ካርቱምን ጨምሮ መደኒ እና ሌሎች የሱዳን ከተሞች ይኖሩ የነበሩ ኢትዮጵያውያን ተሰደው ወደ ሌላ የሱዳን ክፍል ለመሄድ ተገደው ነበረ። ኢትዮጵያውያን ያው መገመትም እንደሚቻለው ከፍተኛ የሆነ የኑሮ ቀውስ ውስጥ ነው የሚገኙት ሱዳን ውስጥ። ይሄ ጦርነት ከተጀመረ በኋላ ከዛም በፊት ቢሆን የኢኮኖሚ ቀውስ ነበረ። አሁን ደግሞ የባስ ብሎ ጦርነቱ ተከትሎ የመጣ ሌላ የኢኮኖሚ ቀውስ አለ። ይሄ የኢኮኖሚ ቀውስ ደግሞ በተለይ በተለይ ስደተኛውንና የታችኛው የኑሮ ደረጃ የሚገኙ ስደተኞችን ነው ከፍተኛ የሆነ ጫናን እየፈጠረ የሚገኘው አሁን ያለሁበት መጠለያ ካምፕ ለጊዜው አሁን ያለሁት ሀሻባ የሚባል መጠለያ ካምፕ ነው። የሚጠጣው ውሃ ይሄ የደፈረሰ የወንዝ ውሃ ነው እየጠጡ ያሉት ስደተኞቹ። ምክንያቱ ደግሞ እዚህ አካባቢ የውሃ አገልግሎት የሰጡ የነበሩ ሌሎች በጎ አድራጎት ድርጅቶች መውጣታቸውን ተከትለው ነው እና አሁን በውሃ ወለድ በሽታ የሚተላለፉ በብዛት ነው እየታዘብን የምንገኘው። በጦርነቱ ምክንያት እዚህ የነበሩ በጎ አድራጎት ድርጅቶች መውጣታቸውን ተከትሎ ህጻናት ትምህርት አያገኙም። በቂ የሆነ የሕክምና ክትትል የለም። በአጠቃላይ ሁኔታው እጅግ በጣም አደገኛ ብለህ መግለጽ የምችለው ሁኔታ ነው የሚገኘው። በቅርብ ጊዜ አልቡርሃን አመራር ካርቱምን ተቆጣጥሯል። ከዛ በኋላ ሀሚት የሚመራው ፈጥኖ ደራሹ ደግሞ ወደ ሌሎች ግዛቶች ሄደዋል። ዛሬ የወጣው ዜና ደግሞ ትዩ መንግስት እንደሚመሰርት ነው የገለጸው። ና አሁን ያልካቸውና ኢትዮጵያውያን ይኖሩባቸዋል ብለህ የዘረዘርካቸው መጠለያ ጣቢያዎች በማን ቁጥጥር ስር ነው ያሉት? በመንግስት ሀይሎች ቁጥጥር ነው የሚገኙት። ኢትዮጵያውያን በአጠቃላይ በተለይ ደግሞ ተጋሩ የሚገኙባቸው መጠለያ ካምፖች መንግስት በሚያስተዳድረው አካባቢ ነው የሚገኙት ከዛ ውጭ ይሄ ከካርቱምና መደኒ በቅርቡ በመንግስት ቁጥጥር ውስጥ ገብተዋል። ከዛ ውጭ ያለው ይሄ አር ኤስ ኤፍ የሚያስተዳድረው አካባቢ ግን የራሱ የሆነ መንግስት እንደሚመሰርት በተደጋጋሚ ኬንያም ቢሆን ተከታታይ የሆኑ ውይይቶችን እያደረገ ቆይቶ አሁን ዛሬ ይፋ መሆኑን ሰምተናል። ፌት ተቋጥሮባቸው የነበሩ አካባቢዎችን ስትመለከት ከፍተኛ የሆነ የሰብአዊ ቀውስ፣ ከፍተኛ የሆነ የሰብአዊ ጥቃቶችን ያስተናገዱ ከመሆናቸው የተነሳ ይሄ ኃይል እየገፋ ከመጣና እኛ ያለንበት አካባቢ ከደረሰ ከፍተኛ የሆነ እልቂት ይፈጸምብናል የሚል ስጋት ግን አብዛኞቹ ኢትዮጵያውያን ያሉባቸው አካባቢዎችን በስፋት ይታያል። አሁን ከፍተኛ የሆነ ቀውስ የሚታይባቸው አካባቢዎችም ደግሞ በአር ኤስ ኤፍ ቁጥጥር ውስጥ ያሉ አካባቢዎቹ እንደሆኑ በተለያዩ ዓለም አቀፍ ሚዲያዎችን መመልከት ችለናል። በአንጻራው የተሻለው ይሄ በመንግስት ቁጥጥር ውስጥ ያሉ አካባቢዎች ናቸው። እነርሱንም ቢሆን ግን በጦርነቱ ምክንያት የተፈጠረው የኢኮኖሚ መዛባት አይደለም ይሄ ተሰዶ የመጣው ከሆንና እዚህ ያሉ ሱዳናውያንም ጭምር መኖር በማይችሉበት ደረጃ ላይ የደረሱ ነው የሚመስለው። በአካል አግኝቼ የማዋራቸው ሱዳናውያን የሚመሰክሩት ይህንን ሀቅ ነው። አሸባቢ የሚባል መጠለያ ካምፕ ያለሁት ያው ከምዕራብ ትግራይና አካባቢው ተሰዶ የመጡ ተጋሩ የሚኖሩበት መጠለያ ካምፕ ነው። ሌሎች መጠለያ ካምፖች በዚህ ሶስት አራት ቀን እዛው አካባቢ ነበርኩኝ። መጠለያ ካምፖች ውስጥ ያለው ኑሮ ማለት ኑሮ ብለህ ለመግለጽ ትንሽ ይከብዳል። አብዛኞቹ ህጻናት የምታያቸው ይህ በየአካባቢው እየዞሩ ሱዳናውያንም ያሉበት አካባቢ እየዞሩ ሲለምኑ ነው የምትመለከተው። አሃዞች አሉ መድኃኔ፣ የኢትዮጵያውያን ቁጥር በጣቢያዎቹ የሚገመት መጠለያ ጣቢያዎች አካባቢ ወደ ስልሳ ሺህ የሚጠጉ የትግራይ ተወላጆች አሉ። ሌሎች ኢትዮጵያውያንም ቢሆን ግን በተለያዩ የሱዳን ከተሞች እንዳሉ ይታወቃል። ነገር ግን የጦርነቱ መከሰትን ተከትሎ በተለያዩ መንገዶች ወደ ኢትዮጵያ፣ ወደ ግብፅ፣ ሊቢያ ህጋዊ ያልሆኑ ጉዞ የሚያደርጉ ስለሆነ ቁጥሩን ለመለየት ትንሽ አስቸግራል። ግን እዚሁ መጠለያ ካምፕ ውስጥ ያለ ከምዕራብ ትግራይና አካባቢ ተሰዶ የመጣ ትግራዋይ ግን ወደ ስልሳ ሺህ የሚቆጠር እዚሁ ሱዳን ውስጥ አለ። ቅድም በገለጽኩልህ ሙራኩባ ተነድባና አሸባ በተባሉ መጠለያ ካምፖች ውስጥ ይገኛል። ዳሜን የተባለው ግለሰብ በ13 አራተኛ ወር 2017 ዓ ም በአርሲ ዞን ለምን ስብሰባ አልወጣችሁም ብሎ ጸጉር እያስተካከለ የነበረ ግለሰብ ላይ ከተኮሰ በኋላ ግለሰቡ ወዲያውኑ ሕይወቱ ሲያልፍ፣ እዚያው የነበረ ሌላ ግለሰብም ጉዳት ከደረሰበት በኋላ ሆስፒታል ደርሶ ሕይወቱ አልፏል። የአርሲ ዞን አቃቢ ሕግ የወንጀል ምርመራ ሂደት ኃላፊ የሆኑት አስቻለው አለማየሁ ስለ ሁኔታው ለቢቢሲ እንዲህ ሲሉ አስረድተዋል። ግድያውን የፈጸመው ግለሰብ የቀበሌ ሚሊሻ ነው። መሳሪያ ይዞ ነበርና ስራ ላይ የነበረን ሰውዬ ለምን ስብሰባ አልመጣህም ብሎ ጠይቆ መልስ እንኳ ሳይሰጠው ነው የተኮሰበት። ጥይቱ ግለሰቡን ከመታው በኋላ ሌላ እዚያው የነበረን ሁለተኛ ግለሰብን መጥቶታል። በዚህ ምክንያትም የሁለቱ ግለሰቦች ህይወት አልፏል። ጉዳዩን ሲመለከት የነበረው ፍርድ ቤት